በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ከንባ በቀር ምን አተረፍን። በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን።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 ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት አገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት።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 ምክንያቱም ኤርምያስ የዛሬ ሶስት ሺህ ዘመን የተናገረው አሁንም በእኛ ይቷ ኢትዮጵያ እየተደረገ ስለሆነ ነው። ነቢዩ እንባውን እያነባ የተናገረው እኛ እያለቀስን እንመልከተው። ተወግተው ስለ ሞቱ ስለ ህዝብ የሴት ልጆች ሰዎች ሌሊትና ቀን አልቅሱ። አለቅስ ዘንድ ራሴ ውሃ አይኔም የንባ ምንጭ በሆነልኝ። ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምን ነው ራሴ የውሃ ምንጭ በሆነ ምነው ዐይኖቼ የእንባ መጉረፊያ በሆኑልኝ፣ ይላል በሌላው አዲስ ትርጉም። ነቢዩ እንዲህ እያ ያነባበትን ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ከህዝቡ ክፋት የተነሳ ብቸኛ ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አመንዝራና ክፉ ነገረኛ፣ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል።